በስደት ሆኖ ሕይወቱን ያጣው ይህ ወንድማችን እጅግ በጣም በሚያሳዝን ሁኔታ በቅርብ ሰው በሚባል ሰው መገደሉ እየተነገረለት ይገኛል። ቴዲ ራያ ሁላችንም እንወደዋለን። ሁላችንም እናየዋለን። ሁላችንም በሚያምሩ ድምፆቹ ኩልትፍትፈዋሉ። ድምፆቹ በጣም በሚስረከረኩ ድምፆቹ የምናውቀው ቴዲ ራያ በአሁኑ ሰዓት በህይወት የለም። ነፍስ ይማር ብለናል። ለወዳጅ ዘመዶቹ መጽናናትን እየተመኘን ብዙዎች እንደተናገሩት ስደተኛ ወንድማችን ቴዲ በገዛ ወገኑ እንደተገደለ እየተወራ ይገኛል። ነፍስ ይማር። በስደት ላይ የሚገኙ ኢትዮጵያውያን እርስ በእርስ መረዳዳትና መከባበር ሲገባቸው አላስፈላጊ በሆኑ መንገድ ውስጥ በመግባት የሰውን ሕይወት ማጥፋትና እጅግ በጣም ያሳዝናል ማለት ነው። ከቅርብ ጊዜ ወዲህ እየተበራከተ የመጣው ይህ አሳዛኝ ሁኔታ ትናንትናም ወንድማችንን ቴዲን ነጥቆናል። በሳውዲ አረቢያ በራሱ ኢትዮጵያዊ ወገኑ መገደሉ የተነገረለት ወንድማችን ቴዲ የዚህ አሳዛኝ ክስተት ሰለባ መሆኑ ይታወቃል። የሳውዲ ፖሊስ ጉዳዩን እየተከታተለው እንደሆነ የተገለጸለት ሲሆን ፍትህ ያገኛል ብለን ተስፋ እናደርጋለን። ይህ ክስተት ሁላችንም ሊያሳስበን ይገባል። በውጭም ሀገር የሚኖሩ ኢትዮጵያውያን መከባበር እና መረዳዳት ወሳኝ በመሆኑ በሆነበት ሰዓት በዚህ ወቅት እንዲህ ያሉ ግጭቶች ሊከሰቱ አይገባም ነበር አይገባምም። የወንድማችን የቴዲ ነፍስ በአጸደ ገነት ይረፍልን። ውድና የተከበራችሁ የፍቅር ያሸንፋል ቤተሰቦች እንደምን አላችሁ? እንኳን ደህና መጣችሁ። ስትገቡ ላይክ፣ ሼር እያደረጋችሁ መግባታችሁን አትርሱ። ውድና የተከበራችሁ እህቶች ወንድሞቼ እንደዚህ አይነት ድንገት ወጥቶ ከመቅረት ፈጣሪ ይሰውረን። በዛም ላይ ደግሞ በጣም ብዙ አወዛጋቢ ነገሮች ይነሳሉ። በቴዲ ጉዳይ ቴዲ ምንድነው የገጠመው? ቴዲ ምንድነው የሆነው? በመጠጥ ነው ያጎቱ ልጅ ነው እንትና ገደለው የሚባል በጣም ብዙ አወዛጋቢ መረጃዎች ይወጣሉ። ከእንደዚህ አይነት አወዛጋቢ መረጃዎች ደግሞ ልንጠበቅ ይገባል። በሐሰት ሌላዎችን እንዳንወነጅል፣ በሐሰት ሌሎችን እንዳንነካ ጥንቃቄ ያስፈልጋል ማለት ነው። ራሱ ፖሊስ መረጃ አውጥቶ እከሌ ነው ይሄ ነው እንደዚህ ነው ብሎ እስከሚናገር ድረስ ሁላችንም ጥመ ጥንቃቄ እንትን ልንል ልንጠብቅ ይገባል ማለት ነው። ሁላችንም የራሳችን ሀሳብ የራሳችን እንደዚህ ነው እንደዚህ ነው ብለን ሀሳብ ባንሰጥበት የተሻለ ነው። ግማሹ በአጎቱ ልጅ ነው የተገደለው፣ በሴት ይላል ግማሹ፣ በመጠጥ ነው ይላል። ስለዚህ የተረጋገጠውንና እውነተኛውን መረጃ ፖሊስ ያመጣል ማለት ነው። በዛ ሰዓት ሁላችንም ሀሳቡን እንጋራለን ማለት ነው። ይሄ ግን የሆነበትን ምክንያት እንዳለ ሆኖ ዛሬ በፌስቡክ ገጹ ላይ ወንድማችን ብሬክስ እጅግ በጣም አንዳንድ ነገሮች አስተላልፈው ነበረ ማለት ነው። የቴዲ ራያ ወደ ቤተሰቡ ሬሳው እንደሚላክ እና አምስትም አስርም ሳንቲም ያላችሁን ገብታችሁ ማሰባሰቢያ ነገር አድርጉ እየተባለ ይገኛል ማለት ነው። ይሄ ነገር በፖሊስ እጅ ላይ ከሆነ ምርመራው ቢቀጥልና ሬሳውም ቆይቶ የተሻለው የሚባለው ወንጀለኛው እውነቱ ቢጋለጥ ወንጀለኛውም ተይዞ ለህግ ቢቀርብ እሱም ደግሞ ሬሳውም ደግሞ አይቀርም ወደ እናት ሀገሩ ቢላክ የተሻለ ነው ብዬ አምናለሁኝ። ወንድማችን ቴዲ ራያ በጣም ነው የሚያሳዝነው። በቅርቡ የወንድ ልጅ አባት ነበረ ማለት ነው። በጣም ያሳዝናል። ከምር የሰው ልጅ እንደዚህ በቃ በቃ ነገን ከነገ ወዳን እንመኛለን ነገን አርቀን እናስባለን። የዛሬ ስንት ዓመት እንደዚህ እናረጋለን፣ እንዲህ እናረጋለን ብለን እኛ ፕሮግራም እናወጣለን። ግን እስከዚች ደቂቃ አሁን እስካለንባት ሰከንድ ብቻ ነው ዋስትና ያለን ማለት ነው። እና በዚህ ያክል ጭካን ባንማር፣ በገዛ ሀገራችን መለያየት፣ በገዛ ሀገራችን በጣም አስጨካኝ የሆኑ አረመናዊ ስራዎችን እየሰራን በሰው ሀገር ደግሞ ክብር የሌለን ለሌሎቹም ደግሞ ክብር የማንሰጥ እንዴት ነው በዚህ አይነት ሁኔታ ሊቀጥል የሚችለው? እያንዳንዱ ነገር ትግስት ያስፈልጋል። ሰዎች በሚጣሉ ጊዜ ትግስት ያስፈልጋል። ሰዎች የሆነን ነገር ሲነጋገሩ አርቆ ማሰብ ያስፈልጋል። የምናፍቀው ቤተሰብ አለን፣ የምናፍቀው ልጆች አለን፣ የምናፍቃቸው በጣም ብዙ ለእነሱ ዋጋ የምንከፍልላቸው ቤተሰቦች አሉን። እነሱን ትተናቸው የመጣናቸውን ማሰብ አለብን ከፊት አስቀድመን። እንደዚ አይነት ነገሮች ሲኖሩ አንዱ ትግስተኛ ሆኖ አንዱን ጥሎ መሄድ ይገባል እንጂ ሁላችንም በል በል በል እያልን እንደዚህ አይነት ወንጀል ውስጥ ባንገባ ሌላውንም ባንገል አላማ ራዕይ ያለውን ሰው ባናጠፋ በጣም መልካም ነው እና ፈጣሪም የማይወደውን ነገር ባናደርግ ባይ ነኝ። ይሄ ወንድማችን ገና ወጣት ነው። ብዙ መስራት ብዙ ማድረግ የሚፈልግ የሚችል ለሀገሩም ብዙ በረከት የሚያበረክት ነበረ። ግን በእንደዚህ አይነት አንዳንድ እንደዚህ ራስ ወዳድነት በተሞላቸው ግለሰቦች ህይወቱን አጥቷል ማለት ነው የዚህን የዚህን ዜና ሲሰማ ህዝቡ በጣም ተደናግጦ ነበረ። በጣም ብዙንም በጣም ብዙ ከዘጠኝ ቀን በፊት እንግዲህ አንድ ቪዲዮ ሰርቶ ለቆ ነበረ። እሱን ራሱ ፕራንክ ምናምን ቅርብ ጊዜ ነው ያየ ነው የተመለከት ነው እና በጣም ነው የሚያሳዝነው። ከምር እንደዚህ አይነት ነገር ይከሰታል ብሎ ማንስ ያምናል? ማንስ ለወደፊቱ ስንት ነገር እቅድ አቅዶ ስንት ነገር አላማ አድርጎ የተነሳን አንድ ወጣት መግደል ማለት በጣም ነው የሚያስጠላ። እንደኛ እንደ ሀገራችን ሰው የረከሰበት ሆኖ እንጂ በሌላው ዓለም ቢሆን የአንድ ሰው ነፍስ በጣም በጣም በጣም ከምነግራችሁ በላይ በጣም ውድ ነው። እንኳን የሰው ነፍስ አይደለም የእንስሳ ነፍስ እንኳን እንዲሁ ዝም ብሎ መጥፋት አይፈቀድም እና እስኪ ፈጣሪ ልቦና ይስጠን። በጣም ነው የሚያሳዝነው፣ ብቻ ያሳዝናል። እንደዚህ አይነት ስሜት ዝብርቅቅ ያለ ስሜት ተሰምቶኝ አያውቅም። ማለት አላማ ላይ ሆናችሁ ሀሳብ ላይ ሆናችሁ ነገን አልማችሁ ነገን አርቃችሁ አያያችሁ ሳታስቡት በእንደዚህ አይነት መልኩ ሕይወታችሁን ማጣት ማለት ከሱ በላይ ቤተሰቡ ምንድን ነው ሊሆን የሚችለው፣ ቤተሰቡ ምንድን ነው የሚሰማው እና በጣም ነው የሚያሳዝነው። እነ ብሬክስም ደግሞ ተደጋጋሚ አደጋዎች እንደዚህ የሞት ፍልሚያ ውስጥ ያሉ ነው የሚመስሉት እና በባለፈው እንደዚህ ብሬክስም ከመኪና አደጋ ተርፏል። መሲም በተደጋጋሚ ተከታታይ ሁለት ወንድሞች አናጣለች እጅግ በጣም ነው የሚያሳዝነው። እንደዚህ አሁን ደግሞ ቴዲ ራያን ሲያጡ ደግሞ እጅግ በጣም ምን ያህል ውስጣቸው ስብራት እንደሚደርሰው ዝም ብላችሁ ስታስቡ በጣም ከባድ ነው የሆነው እና እባካችሁ ወገን እየተሳሰብን፣ እየተረዳዳን፣ እኛ ለእኛ እየተጋገዝን ሁሉን ነገር ነገን ብንሻገር ብናልፍ ምን አለበት! ስሜታዊ ሁነን ነገን ባናበላሸው ምን አለበት! ስሜታዊ ሁነን መበላሸት የሌለባቸውን ነገሮች የሰው ህይወት አቋርጠን የመኖር ህልውናቸውን አቋርጠን እኛም ደግሞ ተሳቀንም እንዲሁም ደግሞ በጸጸት በእስር ቤት ከምንከርም ምን አለበት ለህሊናችን ብንገዛ፣ ለስሜታችን ሁልጊዜ ተገዥ ባንሆን፣ ራሳችን የምንመለከትበት መስታወት ቢኖርም ምን አለበት። ለማንኛውም ለሞተው ወንድማችን ነፍስ ማር፣ ለቤተሰቦቹም እንዲሁ መጽናናት እንመኛለን ማለት ነው። በጣም ከባድ ነው። ከባድ ጊዜ ነው። እውነት የምንላችሁ በጣም ጊዜው ከባድ ነው። ከእንደዚህ አይነት ፈተና ሁላችንም ፈጣሪ በያለንበት ይጠብቀን። በሰላም ወጠን በሰላም ለሀገራችን ያብቃን። ሞታችንም ሁሉም ነገራችን ደስታችን በሀገራችን ያድርግልን። በሰው ሀገር ምንም ነገር አይንካን። በትናንትናው እለት በአዲስ አበባ ከተማ ላይ አንድ የትራፊክ አደጋ ደርሶ ነበረ። በጣም እጅጉን ያሳዝናል። የትራፊክ አደጋው አንድ የሶስት ዓመትን ህፃን ልጅ ጨምሮ እንዲሁም ዘጠኝ ሰዎችን ህይወት አጥፍቷል ማለት ነው። እጅግ በጣም በጣም አሳዛኝ ነው ማለት ነው። እንደዚህ ይላል። በአዲስ አበባ የትራፊክ አደጋ የዘጠኝ ሰዎች ዘጠኝ ሰዎች ሲሞቱ የሶስት ዓመት ህፃን ይገኝበታል። ዛሬ ሰኔ አስራ ስድስት ቀን ሁለት ሺህ አስራ ሰባት ዓመተ ምህረት ረፋድ ላይ በአዲስ አበባ አቃቂ ቃሊቲ ክፍለ ከተማ ወረዳ ሶስት በተለምዶ አባ ሳሙኤል ተብሎ በሚጠራው አካባቢ እጅግ አሳዛኝ የትራፊክ አደጋ ደርሷል። ይህ አደጋ የዘጠኝ ንጹሃን ዜጎች ህይወት ቀጥፏል። ከሟቾቹ መካከል የሶስት ዓመት ህፃን መገኘቱ ደግሞ ሀዘናችንን እጥፍ ድርብ ያባብሰዋል። በተጨማሪም ስምንት ሰዎች ከባድ የአካል ጉዳት ደርሶባቸዋል። አደጋው እንዴት ተከሰተ? ከክፍለ ከተማ ፖሊስ መምሪያ የትራፊክ አደጋ ምርመራ ማስተባበሪያ ኃላፊ ዋና ኢንስፔክተር መርዕድ ደበሌ እንደተገለጹት አደጋው የተከሰተው ከኃይሌ ጋርመንት ከኃይሌ ጋርመንት ወደ ዩኒሳ አደባባይ ይጓዝ የነበረ ኮድ 3 78979 ኢት የሆነው የፐብሊክ ሰርቪስ ትራንስፖርት አገልግሎት ድርጅት አውቶቡስ ኮድ 3 04273 ኢት ከሆነው ሌላ ከባድ ተሽከርካሪ ጋር በመጋጨቱ ነው። አውቶቡሱ በግጭት በዚህ ግጭት ሳቢያ መንገድ ስቶ ወደ ተቃራኒ አቅጣጫ ገብቷል። ከዚያም አውቶቡሱ ወደ ተቃራኒ አቅጣጫ ከገባ በኋላ ከዩኒቨርሳል አደባባይ ወደ ኃይሌ ጋርመንት ሲጓዝ ከነበረው ኮድ ሶስት ሰባት ሰባት ዘጠኝ ሰባት ዜሮ ኦሮሚያ ከሆነ ዶልፊን ተሽከርካሪ ጋር ተጋጭቷል። በዚያ ግጭት የዶልፊኑ ውስጥ የነበሩ ተሳፋሪዎች መካከል አሽከርካሪውን ጨምሮ የዘጠኝ ሰዎች ሕይወትን ወዲያውኑ አልፏል ማለት ነው። የደረሰው ጉዳትና የምርመራ ሁኔታ በዋና ኢንስፔክተር መርዕድ እንደተናገሩት ከሟቾቹ መካከል የሶስት ዓመት ሕፃን ይገኝበታል። ከዚሁ በተጨማሪ ስምንት ሰዎች ላይ ከባድ የአካል ጉዳት ደርሶባቸዋል ማለት ነው። በአካባቢው ቆሞ ከነበሩት እና በጉዞ ላይ የነበሩት ሌሎች ሁለት ተሽከርካሪዎችም በአውቶቡሱ ጉዳት እንደደረሰባቸው ተገልጿል። አደጋው መንስኤ እስካሁን በትክክል ያልታወቀ ሲሆን ፖሊስ ምርመራ እያካሄደ መሆኑን ዋና ኢንስፔክተር መርዕድ ደበሌ አክለው ገልጸዋል። ለሟች ቤተሰብ መጽናናትን እንመኛለን። ለተጎዱትን ፈጣሪ ማገገምን እንዲያገግሙ ይርዳቸው። እጅግ በጣም ያሳዝናል። ይሄ ትራፊክ አደጋ በሀገራችን ላይ ብርቅ አይደለም። በየቀኑ በየደቂቃው በየሰከንዱ የሚከሰት ሲሆን አንደኛው የዚህ አይነት ትራፊክ አደጋዎች መባባስ ዋነኛውና ዋነኛው ቀንደኛው ጠጥቶ ማሽከርከር እየቃሙ ማሽከርከር እንቅልፍን በደንብ ሳይጨርሱ መኪናቸውን ማሽከርከር። አንድ ሹፌር መኪና ከመንዳቱ በፊት ኃላፊነት ሊሰማው ይገባል። ምክንያቱም እንደዚህ አይነት አደጋዎች የሚደርሱት በብዙ ጊዜ ብዙ ጊዜ በቸልተኝነት ወይም ደግሞ ከልክ በላይ በፍጥነት በመንዳት ነው ወይም እየጠጡ እያሽከረከሩ ነው፣ እና በጣም ብዙ ችግሮችን የሚፈጥሩ ሹፌሮች ናቸው ራሳቸው መንገዱም አለመመቸት፣ ህዝቡ ከሰው ጋራ ከእንስሳ ጋራ ከሁሉም ጋር ተገፋፍቶ የሚካሄድበት ሀገር ቢሆንም ሀገራችን ግን አሁን የትራፊክ ፍሰቱ በጣም ጥሩ ላይ ነው ያለው። አስፓልቶች ተሰርተዋል። ጥሩ ጥሩ ነገሮች አሉ። እንደዚህ አይነት ነገሮች ላይ ደግሞ ማስተዋል ያስፈልጋል። በደንብ እውቀትን የተገነባ አነዳድ ሊኖረን ይገባል ማለት ነው። ለምንድን ነው በግዴለሽነት የሰውም ህይወት አጥፍተን ራሳችንም ጠፍተን ሌሎቹንም ደግሞ ስንት አላማቸውንና ሀሳባቸውን ከቦታቸው ከገባቸው ሳያደርሱ የምናደናቅፍ በጣም ብዙ ሰዎች አለን እና በጣም በጣም ልንጠነቀቅበት ይገባል። መንጃ ፍቃድ ዝም ብለን ላገኘ ነው ሰው ሁሉ የሚሰጥ አይደለም። በጣም በጣም በጥበብ መሆን አለበት መንጃ ፍቃድ የሚሰጠው፣ ምክንያቱም ኃላፊነት ሊሰማው ይገባል። አንድ ሾፌር ህዝቦችን ጭኖ ሲሄድ የዛ ሁሉ ኃላፊነት አለበት። እነዛ ሁሉ ጭኗቸው የሚሄዱት ቤተሰብ አስተዳዳሪ ናቸው፣ ልጆች አላቸው፣ ነገ ህልም አላቸው። የት ቦታ እንደርሳለን ብለው የሚያስቡ ናቸው። በጣም ርቀት ብዙ ነገሮችን ለማድረግ ነገ ከነገ ወዲያ ሀሳብ ፕሮግራም ያላቸው ለሀገር ማስፈላጊና ጠቃሚ የሆኑ ልጆችን ጭኖ እንደሚሄድ ማወቅ አለበት። አንድ ሹፌር ይህን ሁሉ ኃላፊነት ይዞ ነው እንደዚህ ህዝብን ተሸክሞ የሚያሽከረክረው ማለት ነው። ይሄ ማለት ደግሞ ኃላፊነት ሲኖርብን ግዴታችንን መወጣት አለብን ማለት ነው። እና በጣም ነው የሚያሳዝነው ብዙ የሀገራችን ሹፌሮች በጣም በግዴለሽነት ወይም ደግሞ በጉቦ ያለፉት ዝም ብለው ትክክለኛ መንጃ ፈቃድ ሳይይዙ የሚያሽከረክሩ በብዛት በብዛት የሚገኙበት ሀገራችን ነው ማለት ነው። በሙስና የሚያልፉ ገንዘብ ሰጠው ብቻ መሪ የሚጨብጡ በጣም ብዙዎች አሉ እና ከእንደዚህ አይነት በጣም መጥፎ ስራችን ብንታቀብ፣ እንደ ሀገር የሚጠቅመንን ነገር ብናደርግ፣ ኃላፊነት እየተሰማን ሁላችንም ተባብረን ሀገራችንን ብናሳድግ፣ ህዝባችንን ብንጠብቅ በተለያየ ምክንያት ነው ህዝባችን የሚያልቀው። በጦርነቱም፣ በምኑም፣ በግጭቱም፣ በሁሉም ነገር በቃ በሁሉም ነገርስ የኛ ህዝብ በየቀኑ ሳይሞት የሚውልበት የሚያድርበት አጋጣሚ የለም እና እጅግ በጣም ነው የሚያሳዝነው። በጣም ከእንደዚህ አይነት ነገር ብንጠበቅ። በባለፈው ወደ ሱሉልታ አካባቢ ራሱ እንደዚህ መንገድ ስቶ ገብቶ ነበረ። ሰይጣን ትራፊክ መስሎ ቁሞ አስቁማለኝ እኔ ወደ ገደሉ ሄድኩ እንደዚህ ብሎኝ፣ ወደ ገደሉ ሰደደኝ ምናምን እያሉ የሚሉም ትራፊክ ትንትኖች አይጠፉም። ትራፊክ ፖሊስ እንደዚህ ብሎኝ ነው በዚህ ሂድ አለኝ ይላሉ። በገደል ሂድ የሚል ትራፊክ ፖሊስ አይኖርም። ራሳችን ፈጣሪያችንን ጸሎት አድርገን ኃላፊነት ተሰምተን ፈጣሪ በሰላም የምናስበው የፈለግነው ቦታ የያዝነውን ህዝብ እንድና በሰላም ወደ ቤቱ እንዲገባ ኃላፊነት ሊሰማን ይገባል እንጂ እንደዚህ አይነት ነገሮች ዝም ብለን በችልተኝነት የምናደርጋቸው በጣም ዋጋ ነው የሚያስከፍልን። እና ውድና የተከበራችሁ ቤተሰቦቼ አብራችንን ስለቆያቸው አመሰግናለሁ። ሁላችንም ትዕግስትንና ትዕግስትን ሁልጊዜም መልበስ አለብን። ሁሌም ከዘወትር ጸሎታችን ጋር ትዕግስትን እንዲሰጠን ጤናችንን፣ ሀብትን፣ ንብረትን ብዙ ነገርን ብቻ ሳይሆን ትዕግስትንም አብሮ እንዲጨምርልን ፈጣሪ መለመን አለብን። ሁላችሁም ባላችሁበት ሰላማችሁ ይብዛልኝ። ሀገራችን ኢትዮጵያን ሰላም ያድርግልን። በዓለም ላይ ያለው የምንሰማው የሚያስፈራው ነገር ሁሉ በቃችሁ ይበለን እና የሰው ልጅ በነፃነት ወጥቶ እንዲገባ ጥሩ አየር እንድንተነፍስ ፈጣሪ አምላክ ይርዳል። መልካም ቀን ይሆንላችሁ።